አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ላዳም ሰላም ሚዜስ ኮነ ፍስሐ ወሰላም። የቸርነት ባለቤት ልዑለ ባህር እግዚአብሔር አምላካችን በየሰዓቱ ጠብቆ ዚህም ያደረሰን ክብርና ምስጋና ለርሱ ይድረሰው። ወላዲተ አምላክ መብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። የቸርነት ባለቤት እግዚአብሔር አምላካችን ሁሉንም በየጊዜያቱና በየሰዓቱ ያደርጋል። ይህ ሳምንት እንግዲህ እንደምናውቀው ሁላችንም በዓለ ትንሳኤ ተብሎ የሚከበርበት ሳምንት ነው። በቤተ ክርስቲያናችን አስተምህሮ ደረጃ በዚህ ሳምንት ካህናት ልብሳቸውን እንኳን ሳይቀይሩ እንዳንድ ቀን አድርገው ቀዳሾቹም እሁድ ዕለት የትንሳኤ ዕለት የቀደሱት እስከ ዳግማይ ትንሳኤ ድረስ ቀድሰው ነው እና የሚያስረክቡት ለቀጣይ ቀዳሽ ለማለት ነው። ይህ ስርዓት በቤተክርስቲያናችን እጅግ የከበረና እንቁ የሆነ ሁሌም የማትረሳው ክርስቶስን ሁሌም ስታስታውሰው የምትኖር ቤተ ክርስቲያናችን ለሀገራችንም፣ ለኢትዮጵያ ያበረከተችው እሷም ደግሞ ሕዝቦቿ እንዴት እንደሚመሩ በትክክል የሚመሩባት ህይወታዊ ጉዳይ ወይንም ወሬ ሳትሆን ህይወታዊ የሆነች ናት። ይቺ ህይወት የሆነች ቤተ ክርስቲያን ደግሞ በዚህ ዘመን በተለይም በተለይ በተለይ ተብሎ ትኩረት ሰጥተን የምናስበውና በተለየ መልኩ መከራው የበዛብን ለዚህ ለሰባት ዓመት ያሳለፍ ነው እና እያሳለፍን ያለ ነው። እሳት ላይ ተቀምጠን ነው እያሳለፍን ያለ ነው ማለት ነው። የመከራ ጊዜ የመከራ ዘመን ነው ይህ ሰባት ዓመት ማለት ነው። ከመከራነቱም አንጻር አስከፊነቱ ደግሞ እጅግ የሚዘገን ነው። ሰዎቹ ከሰውነት የወረዱበት ለሰውነት እንስሳት እንኳን በሰዎች ላይ ሊፈጽሙት የማይገባውን አራዊት በሰዎች ላይ ሊፈጽሙት የማይገባውን ነው እየተፈጸመ ያለው እና ይህኛውን ነገር እጅግ ለሀገራችንም ለቤተ ክርስቲያናችንም አስከፊ እና መራራ የልብ ህመም የልብ ቁስል ሆኖ ይዘነው ቀጥለናል። ፈዋሽ አጥተን የሚፈውሰን በቤተ ክርስቲያን ውስጥ አባቶቿ መሪዎቿ ከሚባሉት ውስጥ መካከል ያሉት ሰርገው የገቡ ተኩላዎች፣ ከውጭም ደግሞ አገር ጠልና ቤተክርስቲያን ጠል የሆነው ስርዓተ መንግስት ሀገሪቷንም ቤተክርስቲያኑን ቤተክርስቲያንንም ወደ ከፋ ውድቀት እያሸጋገራት ይገኛል። ይህን ልልበት የቻልኩት አሁን ሚያዚያ አስር እና አስራ አንድ ሁለት ሺ አስራ ሰባት ማለት ነው በስቅለት እለት በጎጃም ክፍለ ሀገር በዲማ ቅዱስ ጊዮርጊስ ቤተክርስቲያን ላይ የተፈጸመው አስከፊ ድርጅት ነው። ማለት ነው እንግዲህ ነገሩ በገዳም ላይ መከራ ማምጣት የገዳም አባቶችንም መበደል ከዚያም ባለፈ መግደል፣ አርዶ መግደል፣ በጥይትም ደብድቦ መግደል የተለመደ ነው። በዚህ በሰባት አመት ውስጥ ማለት ነው በተለይም በዚህ ሶስትና አራት አመት ውስጥ ደግሞ እጅግ ብሶበት ይገኛል። ያ ዲያቆነ ሰይጣን ሳያቀስስ አይለቅም ይላል ማህበረሰባችን። በዚህ በኢትዮጵያ ማህበረሰብ ማለት ነው። በዚህ አጋጣሚ በስቅለትለት እንግዲህ እንደምናስታውሰው ሰሙነ ህማማት ነበረ ሳምንቱ፣ የባለፈው ሳምንት ትንሳኤን ለማክበር ትንሳኤ አንድ ሳምንት ሲቀረው ሰሙነ ህማማት ነው። በሰሙነ ህማማት ላይ በመስገድ አምስት ቀን ሙሉ አምስተኛ ቀናቸውን በመስገድ ላይ በሚገኙ ምእመናን ላይ ነው እንግዲህ ወደ እነዚህ ወደሚሰግዱበት ወደ ታላቁ ገዳም ወደ ዲማ ተኩስ የተከፈተው ማለት ነው። ይህን የተኮሰው ደግሞ የመከላከያ ሰራዊት ነው። ምክንያቴ ብሎ የገለጸበት ደግሞ ምንድነው? ፋኖዎች እዚያ ውስጥ አሉ ብሎ ነው። ፋኖዎች እዚያ ውስጥ አሉ ሄት እዚያ ገዳም ውስጥ አሉ ብሎ ነው የተኮሰው። ወደዚያ ነው የተኮሰው። ሲተኩስ ምኑ ተመታ? ቤተ ክርስቲያኑ መስኮቱ ተመታ፣ ጣራውም ተመታ። ህንፃ ቤተ ክርስቲያኑ ማለት ነው ውስጥ ድረስ ቅድስቱ ሁሉ ተመታ ማለት ነው። ቅድስቱን ሁሉ መጥቶታል። ቤተ ጉባኤውንም መጥቶታል። የመጽሐፍት ተርጓሚ ቤቱንም እዚያ ያለውን መጥቶታል ማለት ነው። በሰዎች ላይ ግን የእግዚአብሔር ቸርነት ጠብቋቸው ሰዎቹን በሰዎች ላይ ጉዳት አልደረሰም፣ አልደረሰም። በዚህ መሰረት ይሄ በመስገድ ላይ የነበሩ ሰዎች ሩጫ ቢያስቡ መሮጥ አይችሉም እንግዲህ የስግደት ሳምንት ነው። የጾም ሳምንት ነው። ራስን የማድከም የማዛል ሳምንት ነው። ራሳቸው ስጋቸውን በተለየ መልኩ በጾም ቆይተዋል ሁለት ወር ሙሉ። ከዚህ በባለፈ ደግሞ ይህንን ክርስቶስ መከራ የተቀበለበት ለእኛ ሲል በአደባባይ በጲላጦስ አደባባይ ለፍርድ የቀረበበት መከራ የተቀበለበት ያለበደሉ ንጹሐ ባህሪ ልውለ ባህሪ እግዚአብሔር እኛን ለማዳን ሲል እኛን በወርቅ ደሙ ለመግዛት በደሙ ለመግዛት በወርቅ አይደለም በደሙ ለመግዛት አኮ በወርቅ ኃላፊ ዘተሳይጠቅሙ አላ በደሙ ክቡር። በሚያልፍ ወርቅና ብር አይደለም የገዛችሁ በደሙ ነው ብሎ ይነግረናል ቅዱስ ያሬድ። መድኃኔ ዓለም ክርስቶስም በዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? ከዚህ የሚበልጥ ፍቅር ምን አለ? ከዚህ የሚበልጥ ፍቅር ምን አለ? ከየትኛው ራሱን ስለ በጎቹ አሳልፎ ከመስጠት በላይ የሚበልጥ ፍቅር ምን አለ? ይለናል። ከዚህ በላይ የሚበልጥ ፍቅር ምን አለ እና ራሱን አሳልፎ ለእኛ ሲል ለመከራ ለግርፋት፣ ለስድብ ለቱ ሰዓት ምራቅ እስኪተፋበት ድረስ የረኩሳ ዘበንቲሃ ለቤተ ክርስቲያን ታገዝከ ምራቅ ረኩሰ፣ ስለ ቤተ ክርስቲያን ስትል የረኩሳና የአይሁድን ምራቅ ታገዝክ ይላል። ይህን ሁሉ ታግሶ የሰው ልጅ ነፃ ለማውጣት የከፈለው የተቀበለው መከራ እያሰበች ቤተ ክርስቲያን በጾም በስግደት በጸሎት ትሰነብታለች። በዚህ ባሉበት ጊዜ መሮጥ በማይችሉበት ጊዜ መሮጥ በማይችሉበት ጊዜ ነው የተኩስ የተቀመጡባቸው በሚሰግዱ በአማናውያን በገዳምተኞች ላይ በሚመናል ላይ ማለት ነው በሚመናል ይሄ ቆይቷል። በነገራችን ላይ በዝቋላም አበው መነኮሳት አበው መነኮሳት ዓለም በቃኝ ይች ዓለም ለኔ ምን ትሰራለች ብለው በመነኑ በጾም በጸሎት በተጋድሎ ባሉ መነኮሳት ላይ የተፈጸመውን ድርጊት የማንረሳው ነው። አንረሳውም። በጥይት ተደብድበው የሞቱት እነዛ መነኮሳት በደብረ ኤልያስ ላይ ዓለም በቃኝ ብለው በገዳመ በደብረ ኤልያስ ገዳም የነበሩት መነኮሳት አለም በቃኝ ብለው እግዚአብሔርን በጾም በጸሎት 24 ሰዓት በሚያገለግሉ መነኮሳት ላይ ነው በጥይት ተደብድበው ቤተ ክርስቲያኑ ተመትቶ የሞቱት። አሁን ይህንን እንደ ልማድ ወሰድ ነው ለመር ነው። በምዕራብ ጎጃምም የአብነት ተማሪዎቹ እንግዲህ አስቡ የአብነት ተማሪዎቹ ለእነዚህ ለአብነት ተማሪዎቹ እንዳል ያላቸውም እንደ መነኮሳት ኑሮ ነው ኑሯቸው፣ እንደመነኮሳት ኑሮ ነው። ለእነዚህ ለአብነት ተማሪዎች ሊኖራቸው የሚችለው ቢበዛ ቢበዛ ለሁለት ወር ለሶስት ወር ልብበሩ ለሁለት ወር ለሶስት ወር የደረቀች ኮቾሮ ነው የምትኖራቸው፣ ሌላ የላቸው። በእነዚህ ላይ ሌሊት ገብተው ተኩስ ከፍተው ተማሪዎቹ ላይ ተማሪዎቹን ከአርባ እስከ ሀምሳ የሚሆኑትን እየገደሉ ነበር የሚወት ይሄ መከራው ይሄ መከራው ምን ሆነ? በገዳምተኞች ላይም አልቆምም፣ በአብነት ተማሪዎች ላይም አልቆምም። እንግዲህ አብነት ተማሪ እንደሚታወቀው ዘመን በሌለበት ወገን በሌለበት ትምህርት አለ መምህር አለ ከተባለበት ቦታ ነው የሚሄደው፣ ከዚያ ቦታ ነው የሚሄደው። ዛ ላይ ነው እንደሚደረገው እናት ትጠብቃለች ተምሮ ቄስ ሆኖ ይመጣልኛል ብላ ዲያቆን ሆኖ ይመጣልኛል ብላ መምህር ሆኖ ይመጣልኛል ብላ እየጠበቀች ነው ማለት። ያ ግን ምን ሆነ? እንደውም ማህበረሰቡ ራሱ የሚተርተው ተረት አለ። ተማሪ በሞተ በሰባት ዓመቱ ተምሮ ይመጣል ትላለች እናቱ ይላሉ። ተማሪ በሞተ በሰባት ዓመቱ ተምሮ ይመጣል ትላለች እናቱ። ምንድነው? ተማሪ ብዙ ጊዜ ይቆያል በሄደበት፣ ለብዙ ዘመናት ይቆያል። ከዛ በዛ ሲቆይ ይሞታል። እንግዲህ በሽታ ያገኘዋል። በብዙ ነገሮች ይሞታል። አሁን ግን በተኩስ በጦርነት ነው ይሞት ያለ ጦርነት ገብቶ አይደለም ከሚማርበት ከሚማርበት አድህን ህዝበከ ወባርክ ርስተከ፣ ህዝብህን አድህን ርስትህን ባርክ እያለ በሚጸልይ ተማሪ ላይ ተኩስ እየተከፈተበት ይሞታል። እና አበባሉ ራሱ ምን ይባላል? ተማሪ በሞተ በሰባት አመቱ ተምሮ ይመጣል ትላለች እናት። አሁንም ብዙ የአብነት ተማሪዎች ለትምህርት በወጡበት እየሞቱ ይቀሩበት ነው። ይህም ደግሞ በስግደት እያሉ ምን መናህል ምን ያሉበት ነው፣ ጥቃት የተፈጸመበት ነው። ለዚህ አሁን እኔ የምለው እኔ የምለው ይህ ሰራዊት፣ መከላከያ ሰራዊት ገዳም ላይ ፋኖ አለ እየጸለየ ነው እየሰገደ ነው ብሎ ካሰበ እነሱ አነጋገር ማለት ነው ካሰበ፣ እነዚህ ፋኖች ገዳም ገብተው እየጸለዩ አሁን ጾሙን እያሳለፉ ከሆነ እነሱ ላይ ስለምን ይከፈታል? ለምን ይከፈታል? ሲመራቸው እኮ ነው። ህዝቡ ሲመራው እኮ ነው ወደዚህ ትግል ውስጥ የገባው ሲመራው ነው ወደዚህ ትግል የገባው። ይኸው እየሞት ለምን ገዳሙ ሲደፈርበት ገዳሙ የገዳሙ መነኮሳት ሲታረዱበት ለማስተማር የሰደዱት የአብነት ተማሪ ሲታረድበት ነው ወደዚህ ትግል ውስጥ የገባው። ሌላ አይደለም፣ ሌላ አይደለም። እንግዲህ በዚህ ውስጥ ካሉት ገዳማውያን ደግሞ ምንሆን ፋናዎቹ በዚያ ውስጥ በዲማ አሉ የሉም፣ ሌላ ጉዳይ ነው፣ ሌላ ጉዳይ ነው። እሱን አደለም የምናገረው። ይሄ ልዩ የሚያደርገው የቅዱስ ጊዮርጊስ ገዳም ደግሞ ድማህ ድማህ ተብሎ የሚጠራው መሀል ራስ ተብሎ የሚጠራ ወልድ ዋህድ በተዋህዶ ከበረ ብለው ሊቃውንቱ መልስ የሚሰጡበት መምህራን የሚወጡበት ገዳም ነው። ይህ ገዳም ደግሞ በሚደረግበት ጊዜ ክብረ በዓል በሚደረግበት ክብረ በዓሉ በሚደርስበት ጊዜ ጽላቱን ለማውጣት አባቶች ገዳም ማነው ሱባኤ ይዘው ነው የሚያወጡት። ለሰባት ቀን ሱባኤ ይዘው ለሰባት ቀን ለሰባት ቀን ሱባኤ ይዘው ምን ያደርጋሉ? ጽላቱ ነው ያወጣሉ። ካልተሳካም ሰባት ቀን ጸልየው ካልተሳካም ሁለተኛ ሰባት ይደግማሉ። ሁለተኛ ሰባት አስቀድመው ነው የሚገቡት። አሁን እንደዚህ ስንል ምንድን ነው፣ አስቀድመው ነው የሚገቡት። ፈቃድ እግዚአብሔር ካልሆነ ሁለተኛውን ሳምንት እንዲግት እየጨመሩ ማለት ነው። ከዚህ እንዲህ አድርገው ህዝቡን ለመባረክ ታቦተ ህጉ ይወጣል። ይህ ገዳም ምን ሆነ በአብይ ሰራዊት በስቅለት ጊዜ እዚያ በሚጸልዩበት አይሁድ አማጽያን ሰቀሉህ፣ ያለ በደልህ ያለ ኃጢአትህ፣ ቢታመሙ ብትፈውሳቸው፣ ቢራቡ ብታበላቸው፣ ቢጠሙ ብታጠጣቸው፣ ቢሞቱ ብታስነሳቸው፣ ምን አደረጉ ተመቀኙ፣ ና ገደሉህ ብለው እያሉ በሚያስቡበት መከራውን፣ ሞቱን፣ ስቃዩን፣ እንግልቱን በሚያስቡበት ሰዓት ነው ይህ የመከራ ዶቭ የተከፈተባቸው ይህንን ማንም ትንፍሽ አለ የለም። ትንፍሽ ትንፍሽ የቤተ ክርስቲያን አባት ተብሎ በእርግጥ እኛ የዘነጋረው ቢኖር የቤተ ክርስቲያን አባት እንደሌለን ዘግተናል። አለን ብለን የአምነን ነው የተቀበልን። በዚህ ጊዜ ግን አሁን የሚሰሩት ሰርገው የገቡት በቤተ ክርስቲያን ውስጥ ሰርገው የገቡት በአባቶች ውስጥ ያሉት ግማሾቹም፣ ብዙዎቹ በአጠቃላይ ሁሉዎችን ማለት አይቻለም። ለምን ብዙዎቹ ንጹህ አንስራሉ። ክፉዎቹ አውሬዎቹ ግን የበግ ለምድ ለብሰው የገቡት ተኩላዎች ግን ዛሬም ምዕመናንን በማደናገር ላይ፣ ሌላ አጀንዳ መፍጠር፣ ሌላ አጀንዳ መፍጠር ላይ ተጠምደው ያሉ ሰዎች ናቸው ያሉ ሰዎች ናቸው እና እኛ አባት መኖሩን ማነው አባት አለመኖሩን ዘንግተነዋል። ስለዚህ እኛ ከገዳሙ አማውያን መነኮሳት ከመታደር ተነስተን ከአብነት ደቀ መዛሙርት ተማሪዎች መገደል ተነስተን ንጹሐን ከሚገደሉበት አንጻር ተነስተን የተፈጥሮ ግዴታችንን ሁሉም ሰው የኢትዮጵያ ጦርነት በአራቱም አቅጣጫ ስለሆነ፣ እየተከፈተበት ያለው ኦርቶዶክስ ጠል የሆነውን ሁሉ እርቡቅ አድርጎ ማስገዛት፣ ኦርቶዶክሳዊነት እንደ ሌሎቹ ተከብራ የምትኖርበት የቀደመ ታሪኳን የምናወሳበት የምናስብበት ግዴታችን ሊሆን ይጠበቅብናል።